ሰላም እንዴት ናችሁ? ውድ የዩቲብ ቻናላችን ተከታተዮች ስክሪናችን ላይ እንደምታዩት ዛሬ እለት ከእለት እለት በእለት የምንጠቀምባቸው ጥያቄ አረፍተ ነገሮች ወይም እለት በእለት በስራ አጋጣሚ ሊሆን ይችላል። በአንዳንድ ነገሮችም የምንጠይቃቸውን አረፍተ ነገሮች ወደ አማርኛ ተርጉመን ይዘንላችሁ መጥተናል ማለት ነው። አብራችሁን ቆዩ። ኦኬ። እንግዲህ ፕሮግራማችንን ከመጀመራችን በፊት ይህን ቻናል ሰብስክራይብ ያላረገ ሰብስክራይብ እያረገ፣ እንዲሁም ቪዲዮችንን ለብዙ ሰዎች እንዲደርስ ላይክ፣ ሼር፣ ኮሜንት እያረጋችሁ እንድታልፉ እንላለን። እናመሰግናለን። ሶ በዕለት ተዕለት በስራ አጋጣሚ ሊሆን ይችላል ብዙ ጊዜ ጥያቄ አረፍተ ነገሮች እንጠያየቃለናል ከእነሱ ውስጥ ዋና ዋናዎቹን ነው ለዛሬ ትምህርት ይዘንላችሁ የመጣ ነው ማለት ነው። ስለዚህ የመጀመሪያው ጥያቄ ያረፍተ ነገራችን ሁሌም ስንገናኝ እንዴት ነው፣ ዋት ኢዝ ዩር ኔም። ዋት ኢዝ ዩር ኔም እያለ ነው ማለት ነው ማለት ነው። ዋት ኢዝ ዩር ኔም ማለት ቀላል ነዋል፣ ስምህ ማን ነው፣ ስምሽ ማን ነው እያላችሁ ነው ማለት ነው። ዋት ኢዝ ዩር ኔም። ኦኬ ወደ ሁለተኛው ስንሄድ ደግሞ ዌር ዲድ ዩ ምን እያለ ነው? የት ነበር የምትኖሩት ወደዚህ ከመምጣታችሁ በፊት እያለ ነዋል። ጥያቄ ነዋል። ጥያቄ ነዋል። ስለዚህ ወደዚህ ከመምጣታችሁ በፊት የት ነበር የምትኖሩት? ስለዚህ በእንግሊዝኛ መጠይቅ ቢፈልጉ ምን ብላችሁ ትጠይቃላችሁ ማለት ግን መጠይቅ እንችላለን ማለት ነው። ኦኬ ወደ ኔክስት ሶስተኛው ጥያቄያችን እንሄዳለን። ሁሌም ወይም ጥያቄ አረፍተ ነገር ከሆነ በደንብ የምታውቁት በምኑ ነው፣ መጨረሻ ላይ ጥያቄ ምልክት ይኖረዋል ማለት። ስለዚህ አንሰር ይኖራል ወይም መልስ ለጥያቄው መልስ ይኖራል ማለት ሁሌም ቢሆን ኦኬ። እንቀጥል። ምን ይላል? ዋት ኢዝ ዩር ጆብ ይላል። ዋት ኢዝ ዩር ጆብ ጆብ ምን ማለት ነው? ጆብ ዋት ኢዝ ዮር ጆብ የምትባሉ ምን ማለት ነው ጆብ ማለት ስራ ነው ስለዚህ ስራህ ምንድን ነው ስራሽ ምንድን ነው እያለ ነው ማለት ነው ጆብ ወይም ኦኩፔሽን ወይ ዎርክ ዋት ኢዝ ዩር ዎርክ ማለት ይቻላል ግን ትክክለኛ ዋት ኢዝ ዩር ዎርክ ዋት ኢዝ ዩር ጆብ የምትለው ተሆናለች ማለት ስለዚህ ጆብ ማለት ምግብ ስራ እንደማለት ነው ስለዚህ ምን እያልን ነው ማለት እየጠየቅን ያለው ስራህ ምንድን ነው ስራሽ ምንድን ነው እያላችሁን እየጠየቃችሁ ያላችሁ ማለት ነው ሶ እኔ ለምሳሌ አያም ቲሸር ማለት እችላለሁ አስተማሪ ነኝ እንደማለት ነው ሶ ሌላኛው ጥያቄ ዌር ዌር ዩ ቦር ዌር ዩ ቦር ዌር ዌር ቦር ስለዚህ ቦር ምንድን ነው መወለድ ነዋል ስለዚህም የት ተወለድክ እያለ ነዋል የት ነው የተወለድክ የት ነው የተወለድከው ማለት ፈልጉ ምን ዌር ዌር ዩ ቦር ማለት እንችላለን። ማለት ዌር ዌር ምን ማለት ነው በአማርኛ የት ነው የተወለድከው፣ የት ነው የተወለድከው ማለት እንችላለን ማለት ነው። ምን ይላል? how many language do you speak? how many language do you speak? ስለዚህ ስፒክ ምንድን ነው መናገር ነው። ላንጉጅ ደግሞ ምንድነው? ላንጉጅ ምንድነው? ቋንቋ። ስለዚህ ስንት ቋንቋ መናገር ትችላለህ? ፐርፌክትሊ ማለት ነው ስንት ቋንቋዎች ትናገራለህ ስንት ቋንቋዎች ትናገራለች። ለምሳሌ እናንተ ሌላም ፐርፌክት የሆናችሁት ወይም በትክክል መናገር የምችሉ ቋንቋ ካለ እሱን ቆጥራችሁ ትናገራላችሁ ማለት ነው። ለምሳሌ እኔ ሁለት ቋንቋ የምችል ከሆነ ሁለት ቋንቋ እናገራለሁ እላለሁ ማለት ነው። እናንተ ከሁለት ቋንቋ በላይ የምችል ከሆነ አምስት ቋንቋ የሚችል ሰው ካለ አምስት ቋንቋ መናገር ይችላለሁ ይላል ማለት። ስለዚህ ስንት ቋንቋ ትናገራለህ ብለህ ለመናገር ግን ምን ትላለህ? መኒ ላንጉች ድ ዩ ስፒክ እንላለን ማለት ነው። ግልጽ ነው። ኦኬ ምን ይላል? ውድዩ ላይክ ሳም ኮፊ። ውድዩ ላይክ ሳም ኮፊ። ስለዚህ ምንድ ቡና ትፈልጋለህ እንደማለት ነው። ውድዩ ላይክ ሳም ኮፊ ቡና ትፈልጋለህ? ቡና ትፈልጋለሽ እንደማለት ነው። ስለዚህ አው እፈልጋለሁ ያለ ለምሳሌ ቡና ቲ ወይም ሻይ ማለት ስትፈልጉ ውድዩ ላይክ ሰም ቲ ሻይ ትፈልጋለህ ሻይ ትፈልጋለሽ የሚለውን ይሆናል ማለት ነው። ስለዚህ አንድ ሰው ውድዩ ላይክ ሰም ኮፊ ካላችሁም ደግሞ ቡና ትፈልጋለህ እያለ ነው ማለት ነው። ኦኬ፣ ኔክስት ምን ይላል? ድዩ ላይክ ቱ ፕሌይ ቴኒስ ቴብል፣ ቅርታ ቴብል ቴኒስ ዩ ላይክ ቱ ፕሌይ ቴብል ቴኒስ ቴብል ቴኒስ ማለት ማለት ጠረጴዛ ቴኒስ ማለት የጠረጴዛ ቴኒስ ነው። ቴብል ቴኒስ ይባላል። ስለዚህ ቴብል ቴኒስ መጫወት ይወዳሉ ትወዳለህ እያለ ነው ማለት ነው። ዱ ዩ ላይክ ቱ ፕሌይ ቴብል ቴኒስ፣ የጠረጴዛ ቴኒስ መጫወት ትችላለህ ትወዳለህ ወይ ይወዳሉ እያለ ነው ማለት ነው። ስለዚህ ሌላም ማለት ከፈልጉ መቀየር ቴብል ቴኒስ ላይ ሌሎችን ማስገባት ነው ማለት ነው። ለምሳሌ ፕሌይንግ ፉትቦል፣ ዲዩ ላይክ ቱ ፕሌ ፉትቦል፣ እግር ኳስ መጫወት ትፈልጋለህ ትወዳለህ፣ እግር ኳስ መጫወት ትወዳለህ እያላችሁ ነው ማለት ነው። ኔክስት ያለችው ምን ይላል? ዲዩ ኖ ሀው ዲዩ ኖ ሀው ቱ ፕሌ ጊታር፣ ዲዩ ኖ ሀው ቱ ፕሌ ጊታር። ስለዚህ ዲዩ ኖ ሀው ቱ ፕሌ ጊታር ማለት ነው፣ ጊታር እንዴት እንደሚጫወት ታውቃለህ እያለ ጊታር እንዴት እንደሚጫወት ታውቃለህ ካወቃችሁ የስ ካላወቃችሁ ደግሞ ኖ በማለት እንመልሳለን ማለት ነዋል ስለዚህ ዲዩ ነው ሃው ቱ ፕሌ ጊታር ዲዩ ነው ሃው ቱ ፕሌ ፒያኖ ፒያኖ መጫወት እንዴት እንደሚጫወት ታውቃለህ ወይም ታውቂያለሽ ስለዚህ በዚህ መንገድ እንጠይቃለን ማለት ነው ሌላው ለምሳሌ እዚህ ጋር

የመጨረሻችን ምን ትላለች? ዱዩ ላይክ ማይ ኒው ሄር ስታይል። ዱዩ ላይክ ማይ ኒው ሄር ስታይል። ስለዚህ ሄር ስታይል የጸጉር ምን አሰራሬ ነዋል። ስለዚህ አዲሱ የጸጉር አሰራሬን ወደዱት ወይም ወደድከው። አዲሱ የጸጉር አሰራሬን ወደዱት። ዱዩ ላይክ ማይ ኒው ሄር ስታይል። አዲሱ የጸጉር አሰራሬን ወደዱት ጥያቄ ነው ማለት ነው። ሶ ከወደዱት ያስ ካልወደዱት ደግሞ ነው በማለት እንመልሳለን ማለት ነው። ሶ ሁሌ እንግዲህ እኛ እስካሁን ደስ ስናስተምር ምን እንዲያደረግን ሁሌም ቢሆን ወደ መጀመሪያ ምን እናደርጋለን ማለት ነው እንመለስና እንደግማቸዋለን ማለት ነው። ሶ አሁንም እሱን እንሰራለን። ስለዚህ አሁን ምንም አይ ማብራራት የለም ከላይ ያለውን በእንግሊዝኛ ከሰር ደግሞ የአማርኛውን ቀጥታ ሁለት ሁለት የማነበላቸው

ስንት ቋንቋ ትናገራለህ? ውድ ዩ ላይክ ሰም ኮፊ ውድ ዩ ላይክ ሰም ኮፊ ቡና ትፈልጋለህ? ቡና ትፈልጋለህ? ውድ ዩ ላይክ ሰም ኮፊ ቡና ትፈልጋለህ? ድ ዩ ላይክ ቱ ፕሌይ ቴብል ቴኒስ ድ ዩ ላይክ ቱ ፕሌይ ቴብል ቴኒስ የጠረጴዛ ቴኒስ መጫወት ይወዳሉ የጠረጴዛ ቴኒስ መጫወት ይወዳሉ? ዱ ዩ ኖ ሃው ቱ ፕሌ ጊታር ዱ ዩ ኖ ሃው ቱ ፕሌ ጊታር ጊታር እንዴት እንደሚጫወት ታውቃለ? ጊታር እንዴት እንደሚጫወት ታውቃለ? አር ዩ ጎንግ ቱ ዘ ኦፊስ ቱ ዳይ አር ዩ ጎንግ ቱ ዘ ኦፊስ ቱ ዳይ ቱ ዳይ አር ዩ ጎይንግ ቱ ኦፊስ ቱዳይ? ዛሬ ወደ ቢሮ ትሄዳለ? ዛሬ ወደ ቢሮ ትሄዳለ? ዱ ዩ ላይክ ማይ ኒው ሄርስታይል ዱ ዩ ላይክ ማይ ኒው ሄርስታይል? አዲሱን የጸጉሬን አሰራር ወደዱት? አዲሱን የጸጉሬን አሰራር ወደዱት? የሚል ይሆናል ማለት ነው። ሶ እንግዲህ ዛሬ እነዚህን አስር መሰረታዊ ወይም ብዙ ጊዜ የምንጠቀምባቸውን የጥያቄ ሴንቴንስ ወይም የጥያቄ አረፍተ ነገሮችን ወደ አማርኛ ምን ለማለት ፈልገው ነው የሚለውን ለማየት የሞከርነው። ቪዲዮችንን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲተባበሩን እናሳስባለን። ለዛሬ ግን በዚህ ላይ እንጨርሳለን። በሚቀጥለው ፕሮግራማችን እናገናኛለን። እናመሰግናለን። መልካም ቀን